2006 ቴሪ ዳንኤል ሄነሪ በጋላክቲኮ ፊትን እየነገሰበት ምሽትን ከታሪክ ማደር ይሄ በዚያች ምሽት ቴሪ ዳንኤል ሄነሪ በግዙፉ ሳንቲያጎ በርናቦ ጋላክቲኮን እያፈራረሰበት ደጋግሞ የብዙ ልምድ ባለቤት ሮቤርቶ ካርሎስና የወጣቱ ሰርጂ ራሞስ ጥምረትን በጣጥሶ አርሰናል የአውሮፓ ምርጡ ቡድን እያስደነገጠበት አጋጣሚ ነበር። 2005 2006 የአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ ሪያል ማድሪድ ከአርሰናል። በሁለት ሺዎቹ መጀመሪያ የነበረው አርሰናል በብዙ ረገድ ምርጡ ቡድን እንደነበረ ለማረጋገጥ እያስመዘገበ ውጤት የሚከተለው የጨዋታ መንገድና እያያዛቸው ተጫዋቾች ማስተዋስ በቂ ነበር። ከጀርመናዊ ግብ ጠባቂ ዮናስ ሌህማን እስከ አሽሊ ኮል፣ ሮቤርቶ ፔሬዝ፣ ፍሬዲ ሉምበርግ፣ ዳኒስ ቤርካምፕ፣ ለአውቶሪቴሪ ዳኒኤል ሄነሪ፣ ሶል ካምቤል እና ሌሎችም ከዋክብት የሰሜን ለንደኑን ክለብ የሚያስፈራ ቡድን አደርገውታል። የአርሰናል የቱንም ያህል ጠንካራ ቢሆንም ከሁለት ዓመት በፊት አንድም ጨዋታ ሳይሸንፍ የሊጉን ዋንጫ ካነሳው ስብስብ እንደ ፓትሪክ ቪራ አይነት ወሳኝ ተጫዋቾች የለቀቁበት በመሆኑም በዚያን ዘመን ከነበረው ሪያል ማድሪድ የሚበልጥ አልነበረም። የአያሉ ክለብ ፕሬዚዳንት ፍሬንቶኖ ፔሬዝ በመጀመሪያው የስልጣን ዘመናቸው በሮናልዶ ሊዮስ ናዛሪዮ፣ ዚነዲን ዚዳን፣ ዴቪድ ቤካም እና ሮቤርቶ ካርሎስ የገነኑበት ጋላክቲኮ ለየትኛውም ቡድን አስፈሪ እንደነበር የሚዘነጋ አልነበረም። 2526 የአውሮፓ ሻምፒዮንስ ሊግ ምድብ ሁለትን አንድም ጨዋታ ሳይሸነፍ ያጠናቀቀው አርሰናል በጥሎ ማለፍ ከምድብ ስድስት ሁለተኛ ሆኖ ካጠናቀቀው ሪያል ማድሪድ ጋር ተገናኙም። ሳንቲያጎ ቤርናቦ ላይ ሊደረግ ቀነ ቀጠሮ የተያዘለት የመጀመሪያው ጨዋታ ዕለተ ማክሰኞ በምሽት በዋና ከተማው ማድሪድ ሊጀመር በመጠባበቅ ላይ ይገኙ ነበር። በምድብ ጨዋታዎች ካደረጓቸው ስድስት ጨዋታዎች አምስቱን ያሸነፉት አሰልጣኝ አርሰን ቢንገር ከወሳኙ ፊልማ በፊት ላውረን እና ሶል ካምቤል ጨምሮ ስድስት ተጫዋቾች ጉዳት ላይ መሆናቸው ሌላ መፍት እንዲያፈላልጉም አስገደዳቸውም። በተለይ የተከላካይ ክፍሉ መሳሳት በሮናልዶ ቤካምና የሚመሩት የፊት መስመር ለመቋቋም የተጫዋቹን ማጫዋወት ለውጥ እንዲያደርጉም አስገደዳቸውም። አራት አራት ሁለት ዳይመንድ ቢንገር የሚታወቁበት አጨዋወት ቢሆንም አጥቃቱን በሚገባ የሚያግዘው የላውርና አለመኖርና በመከላከሉ አርሰናል ጠጣሪ ያደረገው ሶልካምቤልና አሽሊ ኮል ከስብስብ ውጭ መሆኑ ለኢኮኖሚስቱ ሰው አጨዋወት ላይ መጠነኛ ለውጥ እንዲያደርጉም አስገደዳቸውም። በዚህም መሰረት ከአራት አራት ሁለት ወደ አራት አራት አንዳንድ ቀይረው ወደ ሜዳም መግባት ችለው ነበር። ከኳስ ጋር ምቾት የማይሰማውና የፈጠራ አቅሙ ከፍ ያለው አሌክሳንደር ሃለብ ከቴሪ ዳንኤል ኦነሪ ጀርባ በማሰለፍ በአስገዳጅ ሁኔታ ማትዮ ፍላሚን ተከላካይ አድርገው ማጮህ ጀመሩም። በተጨማሪም ብዙ የጨዋታ ልምድ የሌላቸው ፊሊፕ ሴንድሮ እና ኢማኑኤል ኢቦዬ አስፈሪውን ማድሪድ አጥቂ እንዲያቆሙ የቤት ስራ ሰጥተው በቋሚነት አሰለፏቸውም። አንቶኒ ሬስም በቋሚነት የተሰለፈው ከነበረበት ጉዳት ሙሉ በሙሉ ሳያገግም እንደነበር አይዘነጋም። ጀልቤርቶ ሲልቫ እና ወጣቱ ሴልቲክ ፋብሪያስ አማካይ ላይ እንዲሁም ደግሞ ቴሪ ዳንኤል ሄነሪ ፊት አውራሪ በቋሚነት የገቡ ተጫዋቾች መሆን ችለዋል። በባለሜዳዎቹ በኩል ከኬር ካሲያስ እስከ ሮቤርቶ ካርሎስ፣ ከሰርጂዮ ራሞስ እስከ ዴቪድ ቤካም፣ ከጉቲ እስከ ዚዲን ዚነዲን ዚዳን፣ ሮናልዶ እስከ ሮቢኒዮ ጨዋታውን በደጋፊያቸው ፊት ጨርሰው ለመንሱ ለመዘጋጀት የቤት ስራቸውንም አጠናቀዋል። በአሰልጣኝ ኢዋን ራሞስ ሎፔሬዝ የሚመሩት ሉስ ብላንኮዎቹ በመጀመሪያዎቹ 45 አስደንጋጭ ደንጋጭ ሙከራዎችን ቢያደርጉም በሜዳቸው የገጠማቸው ፈተና እንዳሰቡት ቀላል አልሆነላቸውም። የመጀመሪያው ግማሽ ከሙከራ ያለፈ ነገር ሳይስተዋልበት ዜሮ ለዜሮም ተጠናቀቀም። ሁለተኛው አርባ አምስት ከመጀመሩ ደቂቃ ባልሞላ ጊዜ ውስጥም ቴሪ ዳንኤል ሄነሪ ከሴክ ፋብሪጋስ የተቀበለውን ኳስ እንደ ሮናልዶ አልቬሮ ሚጃና ጉቲ የመሳሰሉ ኳክፍትን አልፎም ሰርጆ ራሞስን አጋድሞ ኳስን ከካሲያስ መረብ ጋም አዋህዷታልም። ግቧ እስክትቆጠር ስታዲየም ውስጥ ያሉ የማይመስሉ 3500 ያርሰናል ደጋፊዎች በደስታም ሰከሩም። ሰማና ሺህ ተመልካች የታደመበት ቤርናቦ በዝምታም ተዋጠም። ለወትሮ እና ሮናልዶና ቤካም እንደፈለጉ የሚፈነጩበት ሳንቲያጎ ቤርናቦ ልዩነት ፈጣሪው አጥቂ ዳንኤል ሄነሪም ነገሰበትም። አስፈሪውና የባለ ብዙ ልምድ ባለቤት ጋላክቲኮ የወጣቶችን ኢማኤል፣ ኢቦዬ፣ ፊሊፕ ሴንድሮ፣ አቡ ዲያቢና አሌክሳንደር ሶንግ ና ማቴዎ ፍላሚን መከላከል ጥሶ ማለፍም ተሳ ነው። ጨዋታው በመድፈኞቹ አንድ ለባዶ አሸናፊነት ተጠናቀቀም። ማድሪድ ሃይብሪ ላይ የሚደረገው የመልሱን ጨዋታ ከመጠበቅ ውጭም ሌላ አማራጭ አልነበረውም። በመልሱ ምራ ግብር ወደ ሰሜን ለንደን ተጉዞም ግብ ሳያስቆጥሩም መመለስ ችለዋል። ሁለቱም ቡድኖች ለመጀመሪያ ለመጨረሻ ጊዜ የተገናኙትም አጋጣሚ ሆኖ ቀረም። አሁን ከ19 ዓመት በኋላ አውሮፓ ሻምፒዮንስ ሊግ በዘንድሮ ዓመትም ተገናኙ። ያርሰናሉ አጥቂ ቡካዮ ሳካ በቻምፒዮንስ ሊጉ ባደረጋቸው 14 ጨዋታዎች 14 የግብ ተሳትፎችን ማድረግ ችሏል። እንዲሁም በኤምሬትስ ከተሰለፈባቸው 7 የቻምፒዮንስ ሊግ ጨዋታዎች ጨዋታዎችም ስድስቱን ወደ ግብነት መቀየር ችሏል። ዛሬስ የሚደረገው ጨዋታ የባለፈውን ታሪክ ያስቀጥላል ወይስ ሌላ አዲስ ታሪክ ያስመዘግባል የሚለው ምሽት አራት ሰዓት ላይ በኤምሬትስ ምላሽ የምናገኝበት ጨዋታ ሆኖ እየተጠባበቅንም እንገኛለን።